ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ ምን አዲስ ፕሮግራማችን ነው። አብራችሁን ቆዩ። የዛሬው ፕሮግራማችን የሚሆነ እንግዲህ ከበዓል ጋር አስመልክቶ የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ እንግዳ ገንዘብ ቀርበናል። አብራችሁን ቆዩ። ሻለቃ ግብዣ ይና ፍሮ ስለተገኙ በጣም አመሰግናለሁ። እኔም አመሰግናለሁ። ወደ መጀመሪያ ጥያቄ ስገባ እንደሚታወቀው በ2018 ሀገራችን ኢትዮጵያ በራሱ አቅም ያስገነባችሁን ትልቁን የድል ዜና የሰማንበት ያስመረቅንበት ወቅት ላይ እንገኛለን። እርስዎ ደግሞ በአካል ተገኝተው የመጎብኘት እድል ካገኙት ሰዎች መካከል አንዱ ነው። እስኪ የነበረውን ኤክስፒሪየንስ እና አባይ ግድብ ለኢትዮጵያ ምን ማለት እንደሆነ ቢገልጹልን። እሺ በጣም ጥሩ ነው። እንግዲህ በቅድሚያ እኛ ኢትዮጵያውያን በራሳችን ሀብት በራሳችን ጉልበት በራሳችን እውቀት የአባይን ግድብ ሰርተን በመገኘታችን ገድበን በመገኘታችን ለራሳችን ጥቅም በመዋላችን በቅድሚያ እንኳን ደስ አለን እላለሁ። ለመላው የኢትዮጵያ ሕዝብ በሙሉ እንኳን ደስ ያለን እላለሁ። የኢትዮጵያ ሕዝብ እና መንግስት በአባይ ወንዝ ላይ ያላቸውን ቁጭት ወደ ተግባር ለመቀየር እንግዲህ ባለፉት 14 ዓመታት ሰፊ ትግል ተደርጓል ማለት ነው። አባይን ለኢትዮጵያ ጥቅም ለማዋል የኢትዮጵያ እያንዳንዳችን ከኔ ጀምሮ ማለት ነው ከቤተሰቤ ጀምሮ ከሁሉ ኢትዮጵያውያን ከትንሹ ከትልቁ ባደረግነው ርብርብ ባደረግነው የገንዘብ የጋራ ሀብት ማሰባሰብ ባደረግነው ነገር ይኸው አባይ ግድባችን ተገድቧል ማለት ነው። ኃይል መስጠት ጀምረዋል ማመንጨት ጀምረዋል ማለት ነው። ይሄ ለኢትዮጵያውያን ብቻም ሳይሆን ለአፍሪካውያን ትልቅ ድል ነው ማለት ነው። ሁለተኛው የአድዋ ድል እየተባለ ነው እየተገለጸ ያለው። እኔ በቦታው ላይ ተገኝቼ በተመረቀ በሰባተኛው ቀን ሄጄ አይቻለሁ ማለት ነው። ከአዲስ አበባ አመራሮች ጋር እዛ ስትሄጂ እንባ ያንቅሻል፣ በሙሉ ሰውነትን ይወራሃል። በጣም ትልቅ ፕሮጀክት ነው። ይህ ፕሮጀክት በምትመለከችበት ጊዜ ህዝብ አንድ ከሆነ ከተባበረ የማይሰራው ነገር የለም የሚለውን ነገር ያመላክታል ማለት ነው። ዛሬ ከአባይ ግድብ የሚወጣው ኃይል የሚመነጨው ኤሌክትሪክ እንዴት እንደሚመነጭም በቦታው ላይም በአካል ስላየሁን ያ ኃይል ኢንዱስትሪዎቻችንን ያንቀሳቅሳል፣ የሀገራችንን ኢኮኖሚ ያነቃቃል፣ ኢትዮጵያ የማንሰራራት ዘመን መሆኗን ያበስራል፣ ካደጉት ሀገሮች ተርታ ያሰልፈናል ከድህነት ያወጣናል። ስለዚህ እጅግ በጣም የተደሰትንበት ኢትዮጵያውያን የማንሰራራት ብቻም ሳይሆን የከፍታ ዘመን ያስመዘገብንበት ኢትዮጵያውያን ፕሮጀክቶቻችንን ጀምረን የምንጨርስ መሆኑን ያየንበት ፕሮጀክት ነው ማለት ነው። አባይ ያው እንደገለጹትም አባይ ግድብ የኢትዮጵያውያን ብቻ ሳይሆን የአፍሪካ ህዝብም ኩራት፣ ለኢትዮጵያውያን ደግሞ ዳግም አድዋን ያየንበት መሆኑን ገልጸውልናል። ወደ ከተማችን አዲስ አበባ ስንመጣ ደግሞ ያው የቀደሙትን ያለፉትን ዓመታት ከተማችን አዲስ አበባ በኮሊደር ልማት በወንዝ ዳርቻ ልማት በርካታ ስራዎች ሲሰሩ ቆይተዋል ከተማችን አዲስ አበባ ምቹ ውብ ጽዱ ሆና አግኝተናታል እስኪ በዚህ ስራ እንደ ደንብ ማስከበር በተለይም ፓራሚሊተሪ ኦፊሰር ምን አስተዋጽኦ አድርጎ ነበር በጣም ጥሩ እንግዲህ አዲስ አበባ የአፍሪካ ዋና ከተማ የዲፕሎማቶች መቀመጫ የብዙ ዲፕሎማቶች መቀመጫ የአፍሪካ ህብረት መቀመጫ የቱሪስቶች መሰባሰቢያ የሆነች ከተማ ነች። የልማት ኮሪደሮቻችንን ስናይ በርካታ የገጽታ ቅየራ፣ የውበት ቅየራ ብቻን ሳይሆን የህብረተሰባችንን ኑሮ የከተማችንን እድገት ያረጋገጠበት ነው ማለት ነው። በተለይ ከልማት ኮሪደሩ የተነሱ ወገኖቻችንን በምንመለከትበት ጊዜ በጣም የተጎሳቆለ በአንድ ካፒታል ሲቲ የሚኖር ዜጋ የሚኖርበት አኗኗር አልነበረን ማለት ነው። እንደ ደንብ ማስከበር ባለስልጣንም በነዚህ በተሰሩት የልማት ኮሪደሮች ሁሉ የአንበሳው ድርሻ ነበረን ማለት ነው። በተለይ የአንበሳው ድርሻ ያለ ምስል የልማት ተነሺዎቻችን በሚነሱበት ሰዓት ኦፊሰሮቻችን በሙሉ በሚቻል ደረጃ የልማት ተነሺውን ንብረት ወደ መኪና በመጫን መኪና በማቅረብ ወደ መኪና በመጫን እንደገና ደግሞ በሚገቡበት ቤትም ደግሞ ንብረቶቻቸውን በማውረድ ቤት በማስገባት ያለ ምንም ወጪ ንብረቶቻቸው እንዲጓጓዙ ከማድረግ አንጻር የደንብ ኦፊሰር የሰራው ስራ ትልቅ ቦታ አለው። በልማት ኮሪደር በአዲስ አበባ ልማት ኮሪደር ማለት ነው። እነዛ መሰረተ ልማቶች እንዳይበላሹ ተቋማችን ኃላፊነቱን ወስዶ መሰረተ ልማቱ ለቀጣይ ረጅም ዕድሜ እንዲያገለግሉ ከማድረግ አንጻር ኦፊሰሮቻችን በቃ ያደርግ ነበር ማለት ነው። አሁንም እያደረግን ነው፣ እየጠበቅን ነው ብቻም ሳይሆን የመንገድ አጠቃቀም ሳይክል በሳይክል መንገዱ እንዲሄድ ተሽከርካሪ በተሽከርካሪው መንገድ እንዲሄድ እግረኛው በእግረኛው መንገድ እንዲሄድ ግንዛቤ መስጠት በርካታ ስራዎችን ሰርተናል ማለት ነው። እያንዳንዱ ልማት ኮሪደር ላይ ቆሞ ኦፊሰራችን ግንዛቤ ሲያስጨብጥ ነበር ማለት ነው። ከዛ አልፎ ደግሞ ሲገኝ ያለምንም ድርድር ህግ የማስከበር ስራዎችን ሰርተናል ማለት ነው። ስለዚህ በህግ ማስከበር ስራዎቻችንም ትልቅ ቦታ ነበረን ማለት ነው። ከዛ ጋር ተያይዞ እንግዲህ የወንዝ ዳርቻዎችም አሉ። ከልማት ኮሪዶር ጋር ተያይዞ የወንዝ ዳርቻዎቻችን አፍንጫችንን ይዘን የምንሄድበት ሳይሆን በአሁኑ ሰዓት የምንዝናናበት ቦታ ሆነው እንዲቀጥሉ ተደርጓል ማለት ነው። በዛም ሂደት ውስጥ በየወንዝ ዳርቻው በየወንዙ ሲፈሱ የነበሩ በካይ የሆኑ ፍሳሾች ከግል ቤት ከኢንዱስትሪ እንደገናም ደግሞ ከተለያዩ የመንግስት ተቋማት ከትምህርት ተቋማት፣ ከጤና ተቋማት የሚወጡ ፍሳሾች ወደ ወንዝ እንዳይገቡ የመከላከል ስራዎችን ሰርተን አስተካክለናል ማለት ነው። ስለዚህ ኦፊሰራችን በዚህ የልማት ኮሪደር ውስጥ ትልቅ ሚና ነበረው የሚለውን ሀሳብ ነው እንግዲህ ማለት ነው። ያው የኛ ኦፊሰሮች ከመጀመሪያው ጀምሮ ምቹ ለግንባታ ምቹ ቦታ ከመፍጠር ከዛ በተጨማሪ ተገንብቶ ካለቀ በኋላ ደግሞ ያን የመጠበቅ ስራ ሲሰሩ እንደቆዩ ገለጸውልናል አሁን ደግሞ በቀጣይ የሚከበሩ ትልልቅ የአደባባይ የህዝብ በዓላትም አሉ እንዲሁም ደግሞ የኦርቶዶክስ ተዋህዶ የመስቀል በዓል አለ ከዛ ጋር ተያይዞ ከደንብ ጥሰት ከመከላከል ከመቆጣጠር አንጻርና ከጸጥታ አንጻር ያለ ዝግጁነት ምን ይመስላል በጣም ጥሩ እንግዲህ የደንብ ማስከበር ባለስልጣን በአዲስ አበባ ከተማ ውስጥ የሚታዩ የደንብ መተላለፎችን የመከላከል የመቆጣጠርና እርምጃ የመውሰድ ብቻም ሳይሆን ከከተማው የጸጥታ አካላት ጋር በመሆን በመቀናጀት ደግሞ በጋራ በመሆን የከተማውን ሰላም የማስጠበቅም ስራ ከፖሊስ ከሰላም ሰራዊት እና ከተለያዩ የጸጥታ አካሎች ጋር በመቀናጀት ይሰራል ማለት ነው። በዚህ በዓል ላይ በልማት ኮሪደሩ የልሙ መሰረተ ልማቶች ህብረተሰቡ እንዲጠብቅ እንዲንከባከብ በተለያዩ መድረኮች ግንዛቤዎችን ሰጥተናል ማለት ነው። ይሄን ብቻም ሳይሆን በምንጠቀምባቸው ሚዲያዎችም ሁሉ ለመግለጽ ለህዝቡ ሞክረናል ማለት ነው። ከዛ አልፎ ደግሞ ከጸጥታ ጋር በመሆን ከሃይማኖቱ ታዳሚዎች ጋር በመቀናጀት ደግሞ ከሃይማኖቱ አባቶች ጋር በመሆን ደግሞ የልማት መሰረተ ልማት ኮሪደሩ በተጀምሮ እስኪያልቅ ድረስ ይሄ ልማት ኮሪደር እንዳይበላሽ እንዳይወድም ከማድረግ አንጻር ህብረተሰቡ የራሱን ንብረት ስለሆነ እንዲጠብቅ ይሄን መልእክት ታሳልፈናል። እንደ ተቋምም ከሌሎች ጸጥታው አካሎች ጋር በመሆን ቁልፍ ቁልፍ በሆኑ ቦታዎችና የልማት ኮሪደሮች ባሉበት ቦታ ሆነን ህብረተሰቡን አቅጣጫ የማመላከት እና አደጋ እንዳይደርስባቸው የመከላከል ስራዎችን ለመስራት ዝግጅቶቻችንን ጨርሰን ወደ ስራ ገብተናል ማለት ነው። ጥሩ። እንግዲህ በመጨረሻ ማስተላለፍ የሚፈልጉት መልካም ምኞት የሚባሉን ካለ ገልጸውልን ፕሮግራማችንን ብንጨርስ። እንግዲህ በመጨረሻ እንኳን መስቀል ደመራ በሰላም አደረሳችሁ የእምነቱ ተከታዮች እላለሁ በራሴና በተቋሙ ስም። ቀጥሎም በዚሁ አጋጣሚ ያው ተከታታይ በዓላቶች ስለሆኑ እንኳን ለእሬቻ በዓል በሰላም አደረሳችሁ እላለሁ። በመቀጠልም እንግዲህ በአዲስ አበባ ከተማ ውስጥ እንግዲህ የደንብ መተላለፎችን የሚከታተል የሚቆጣጠር፣ የአዲስ አበባ ደንብ ማስከበር ብቻ ሳይሆን መላው የከተማችን ነዋሪ እንደገናም ደግሞ ወደ ከተማችን የሚመጣም እንግዳም ጭምር ስለሆነ በጋራ ሆነን የደንብ መተላለፍን እንከላከል፣ በልማት የለሙ በልማት ኮሪደሩ የለሙ መሰረተ ልማቶችንም በጋራ ሆነን እንጠብቅላለው። አመሰግናለሁ። እንግዲህ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። ሻለቃ ዘሪሁን እጅግ በጣም አድርጌ አመሰግናለሁ። ለየትኛውም የደንብ መተላለፍ ጥቁሞች 9995 ይጠቀሙ።